ሰላም እንዴት አደራችሁ? እኔ እግዚአብሔር ይመስገን። ሰላማችሁ ባላችሁበት ብዝት ይመልላችሁ። ሙስሊምም ክርስቲያንም ጾማችሁ የፍቅር ሰላም የደስታ ያድርግላችሁ፣ ክፉን ያርቅላችሁ፣ እኛንም መድኃኔዓለም ከክፉ ነገር የጠብቀን እያልኩኝ ማለት ነው። ፎሎ ሼር፣ ኮፕ ሊንክ አርጉኝ፣ ስጥ እስቲ አሳድጉኝ። እናንተ ረብስ ማሙልድ፣ በቃ ላይክ ምናምን ገጫ ገጫ አድርጉኝ፣ አሳድጉኝ ያሳደገኝ የሚያድግ ልጅ ይስጠው፣ አሜን እያላችሁ ማለት ነው። በተረፈ ትላንትና ሄልየ በቅጥል ቀፈ ካደ መቀነጠፍ ጠሽ ብለው መተው ዘና ፈታ አድርገውናል ማለት ነው። የትላንትና ፕራንክ በጣም ነው ደስ የሚለው። እግዚአብሔር ዘና ፈታ በልጨጭ ጧ ጠምቧን ያደረጉን ማለት ነው። እና ምን ልላችሁ ነው ማለት የእናትየው ከእንደገና የሱሲ ከእንደገና የልጆቹ ምናምን እግዚአብሔርም በጣም ጎበዞች ጀግናዎች ናቸው። እና ምን ልላችሁ ነው ቅኔው ግን በጣም ከባድ ነው። ለሚገባው ይገባዋል። አይ እዋይ እዋይ ቅኔ ብሎ ዝም ቅኔ ዝብሎ ዝም ዋይ ዋይ ዋይ ዋይ፣ እና ምን ልላችሁ የሄሉ አደነጋገጥ ደግሞ ማለት ነው ይሄ ሊዬ አደነጋገጥ፣ ከእናትዬ የሚወጣው ቃል የልጁ ቃል። እስቲ ሁላችሁም ቲንግ ኦፍ ቲንግ አድርጉ፣ ጭንቅላታችሁን ወደኋላ መርመር አድርጉና ማለት ነው ይሄ ፕራንክ ለማን ነው መልስ እየተሰጠ ያለው ብላችሁ በደንብ አርግታችሁ መርምሩልኝ። አይ ጀግኒት፣ የኛ ጀግናዎች ስዬ፣ ግን ጀግና ሴት ነሽ። እግዚአብሔርን በቀን ማለት እንደዚህ አይነት ነው እና ተመችተሽናል። ማዙካ፣ ምችት ድልት ይበሉት፣ እናት ትሙት። ሜዳ ላይ ወጥቶ ከመለፍለፍ በዚህ በፕራንክ መልክ ልክ ልክ ማውጣት ማለት ነው ዋይዋ ዋይ ዋይ ዋይ እኔ ማ እኔ ማ ፈዝዤ ደንዝዤ። ከዛ ውስጥ አንድ ቃል ብቻ ነበረ የገባ፣ አንድ ቃል ብቻ ነበረ የገባ ይለካ። ቅኔው ቅኔው ከባድ ነው። እንዴት ጎንበስ ቀና ተብሎ ከቤተሰብ እንደተወሰደ ከዛም በኋላ ደግሞ እኔ ከምንም በላይ እንደተባለ ከዛም በኋላ ደግሞ የማዘርዬ ቁመናክ ቁመናክ እንደ ቁመናክ ውስጥ ክ ንጹሕ ነው ወይ የተባለ ልጁ ራሱ ወይ ይ ወይ ወይ ወይ ወይ ወይ ቅኔ ቅኔ ቅኔ ከመጀመሪያው ከመጨረሻው ማለት ነው። ለእያንዳንዳችን ጥያቄዎች መልስን የተሰጠ ማለት ነው። እንደው እድግ ብርክ ብርክርክርክርክ በሉልኝ የኔ ጀግናዎች። እግዚአብሔር ነ እኔ ማፈዝዤ ደንዝሺ አስር ጊዜ ደጋግሜ አይቸው ምንም ሊገባኝ አልቻለም። ቲክቶክ ላይ ጓደኞቼ ወጥተው ጂጂዬ ቅኔው ገብቶሻል ወይ ሲሉኝ ከዛ ረኔ አልገባኝም ከዛ ዝግዝግ ሲሄድ እውነትም፣ እስከነ ነብሱ እስከነ ነብሱ፣ ወይኔ ወይኔ እንኳ ያሉኩ ደጋፊዎች እኮ ነው ያላቸው። ወይ እወይ እወይ፣ እንዲህ ከመሆንማ አንድ ጦሽ ብሎ መፈንዳት ነው የሚሻለው። እናቲ ትሩ ጠባቴ ከኋላ አዙካኤ ከኋላ ይከተል እያልኩ ማለት ነው። ግን ማለት ነው እናቲ ትሙት፣ በጣም ጀግና ጀግናዎች ናቸው። አደንቃችኋለሁ። እኔ ከአንድም አምስት ጊዜ ነው ደጋግሜ ሶስት ጊዜ ደጋግሜ ያየሁትና ቲክቶክ ላይ ላይቭ ቁጭ ብዬ ደጋግሜ አይቼው ነው። ከዛም በኋላ ነው የገባኝ ማለት ነው። ግን አንበሶች ናቸው የሄሉ አድናቂና ተከታዮች ማለት ነው። እግዚአብሔርን ቅኔው ቅኔ አይደለም፣ ለእያንዳንዱ መልስ ነው የተመለሰው ማለት ነው። እና ዩቲዩበሮች የተለቀቀውን ፕራንክ ልብ ብላችሁ ይሁና፣ በቃ ያለፈውን የተሰሩትን ነገር ደግሞ አስተውላችሁ መልስ ነው በቂ መልስ። አያያይ ሰው ግን ጀግና ነሽ እናቴ። ይሄማ የአንቺ ስራ ነው የአንቺ ስራ ለእያንዳንዱ መልስን የተሰጠው ለማንኛውም ተመችቶ ነው። የሰውዬው የቀይ ሰው አመራረጡ ራሱ አሪፍ ነው ማለት ነው። ለማንኛውም ምልችት ድልት ይበልባችሁ። ሄልዬ ግን ጠዋጠም ድንግጥ እኮን ያለችው እስከነ ነብሷ እስከነ ቃጭሏ ያዙኝ ልቀቁኝ ብላ ማራቶን ስትሮጥ ውሽቷ ደግሞ ከኋላ ይዳ ቹኩ ቹኩ ቹኩ፣ ወይ ወይ ወይ። ውሻዋ ግን አሽቃበጠች፣ እንዳትትቡት ወይ ወይ፣ አደለም ሰው እኮ ሰው ጭምር ሳይሆን ውሻ ጭምር ነው። ይሄ ልጅ የሚያሽቃበጠላት ውሻ ጭምር። እንዲህ በሰው ዘንድ ተወደደች፣ በውሾች ዘንድ የተወደደ ውሿ እራሱ እኮ ኒኒኒ ቁንዶ ጦሎ ሎሎሎ ሎ እኮ ነው ያለችው። ዋይ ቀላል አሽቃበጠች! እንዲህ ውሿ እራሱ እንደኔ ቅኔው ላልገባችሁ፣ ገባችሁ። ልብ ብላችሁ እንድታዩ ነው። ከንቅልፋችሁ ብንን እንድትሉ ነው የሰራውላችሁ፣ ማለት ነው። የፈዘዛችሁ፣ የደነዘዛችሁ እንደኔ ውሃና ምናምን ረጨት ረጨት ሳይደረግባችሁ ብንን ላላችሁት ማለት ነው። እና በደንብ ተመልከቱት። ፕራንኩ በዚው ይቀጥር። የእኛ ጀግናዎች ማለት ነው በአፍ ወጥቶ ከመለፍለፍ በዚህ በፕራንክ መልክ እያደረጉ ማውጣት ማለት ነው። ለማንኛውም እግዚአብሔር አምላክ ረጅም ዕድሜ ከጤና ጋር ይስጣችሁ። ተመችቶናል፣ በዚሁ ቀጥሉ። ሄልዬ ደግሞ ዩቲዩባ ቆይታ ስንትን ስለከፈተችሁ ማለት ነው ስለከፈተችሁ በደንብ ሼር፣ ኮፕሊንክ አድርጉላት ከምንም ከምንም በላይ ኮፕሊንግ ካድርጉላት እኔንም አበረታቱኝ። እኔ የመኪናው አቀራረብ የሰውየው ከረር ምርጫ የቁመቱ ምርጫ ተመችቶኛል። ብራምባው ሰበረልሽ ሆይ፣ ብራምባው ሰበረልሽ ሆይ ብዬ እኔ ማስከንንብስ ኢዲዲ አላስወልድ ብዬ ሄልዬን አስረግዤ አስቀርቻት። እናቴ ኢዲዲያም ሳይወለድ እሷም ያረገዘችውን ሳላስወልዳት እንደዚህ በአጭር የተቀረ የተቀጨ ፍቅር እንደ ትኩስ ደግሞ አሁን ዱንቡሽ ቡሽ ሻለ ትንሽዬ ዲዲያን እንድትወልድ ነበር እንጂ ከፍንጅ ፕራንክ ሆነ። ለማንኛውም የሚመቻችው መልካም ቀን